ሄዱ ወደ ቤቷ ተመልሳለች። ከሁለት ቀን መጥፋት በኋላ እውነት ለመናገር ለሴት ልጅ እንኳን ሁለት ቀን ጠፍቶ ማደር ቀርቶ አምሽታ ስትገባ ራሱ ያለው ቁጥጥር በጣም ከባድ ነው ማለት ነው። ግን ያው በሰላም ተመልሳለች። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እንዴት አምሻችሁ? ሁሉ ሰላም ሰላማችሁ ይብዛልኝ። ይህን ቪዲዮ እንደተለመደው ላይክ ላይክ ያደረጋችሁ ቤተሰብ ያልሆናችሁን ቤተሰብ ሆኖ ዛሬ እንግዲህ ጥፍት ብዬ ነው የዋልኩት እና ያብስራ ሄሉ ከች ብሏል ማለት ነው። ያው በሰላምም ባይሆን ቡጥቡጥ ነው ይዘው የመጡት ማለት ነው። እነዚህ ልጆች ግን መቼ ነው ቡጥቡጥ የሚያቋሙት? ቢያንስ እኮ አብሮ መነብር ካልተቻለ በፍቅር መለየት የሚባል ነገር አለ። ለምንድን ነው በዚህን ያክል ደረጃ እንደዚህ እየሆኑ ያሉት ማለት ነው? ያብስራም ከማጥፋት አይቆጠብ ነገሮችን አስተካክላለሁ ይላል፣ ግን ይቦጠብጣቸዋል። እንዳለ እናንተም አንድ ድል፣ አንድ ድል፣ አንድ ድል ትላላችሁ። ይሄ አንድ ድል ነው መሰለኝ አብስራን ያበረታታው እንዲህ ስህተቶችን እንዲህ ያላደረገው ማለት ነው። እና የአብስራ ዛሬም ልዑልን ያስገባዋል። የልዑል ጉዳይ እኮ ማክተም አለበት በአብስራ በኩል ምክንያቱም መጀመሪያ ተናገረ። ከዛ በኋላ ያለውን ነገር ደግሞ ሄሉና እሱ ነው ማስተካከል ያለባቸው በመጀመሪያ ደረጃ ማለት ነው። ቤተሰብ ሄሉ እሱ እየመራት ነው ጭንቅላቷን እየመረዘው ነው ለምትሉ ስህተት ልክ አይደለም ይሄ። ምክንያቱም ሄሉ ሕፃን ልጅ አይደለች። ሄሉ መጀመሪያ አሳይቷታል። ከዛ በኋላ መወሰን ያለባትን የምታውቀው እሷ ነች እንጂ ልዑል አይደለም። ሲጀመር ልዑልን እንዴት እንደሰሰድበው እንደነበረ አይታችኋል እኮ፣ ለአብስራ ተቆርቁሯ ማለት ነው። ሄሎ እንደዚህ የሆነች ያለችው ባይኗ ካየች በኋላ ነው። ባይኗ ቤርጎ ውስጥ አገኘችው፣ አለቀ፣ ነገሯ ከተመ። ያንን ነገር ነው አሁን ጭንቅላቷ ላይ ያሰፈረችው እንጂ ልዑልዬ መከራት አይደለም። ሲቀጥል ሄሎ ህፃን ልጅ ነች እንዴ? ሁሌ በሰው ወሬ እየተመራች ህይወቷን የምትመራ የሰው ልጅ አንዴ ሁለቴ ሊያዳምጣችሁ ይችላል። ከዛ በኋላ ግን የማዳመጫ ዶሮ እራሱ ሊሰጣችሁ አይችልም፣ በፍጹም ማለት ነው። እና ነገሩን ማስተካከል የሚጠበቅባት ሄሉ ነች። ልዑሌ ደግሞ ውጣ ውጣ እያላችሁት ነበር። ይወጣል፣ ይወጣል፣ ምን ችግር አለ ብታስታምመው? በእሷ ምክንያት አይደል እንዴ የተቀጠቀጠው? ይሄን የመሰለ ሸበላ እና ሲድን ደግሞ ይወጣል። ሲወጣም እኮ ያገኛታል። ምን አያገኛት መስሏችሁ ነው ግን እና እንግዲህ ያው በዛሬ ቪዲዮ በጣም ብዙ ሰው በሄሉ ላይ ተከፍቶባታል ማለት ነው። ቤተሰብን አታካብ ነው እየተባለ ስለሆነ ግን በተቻላችሁ መጠን ሄሉን ለመረዳት ሞክሩ። የመር ማለት አንዳንዴ ማለት ነው ልንገራችሁ፣ ለሰዎች ሀሳብ ስንሰጥ ከራሳችን ተነስተን መሆን አለብን። ላይ ይሄ ነገር ከኔ ቢሆን ተቀባይነት ይኖረዋል፣ ይቀበለዋለሁ፣ አደርገዋለሁ፣ አላደርገውም የሚለውን እያገናዘባችሁ። ሄሉ አሁን አንድ እድል መስጠቱ አይደለም እኮ ለሱ ምን ችግር አለ? ማንኛውም ሰው ያጠፋ ሰው ይቅር ሊባል ግድ ነው እና ይቅርታ እየጠየቃት ነው ይቅርታ አድርጋለታለች። ነገር ግን ነገሮችን ማስቀጠል ደግሞ አትችልም። እሱ ምንድነው፣ ፍርሃት አለበት። በቃ አስፈርቷታል። ነገ ሌላ ነገር ቢፈጠርብኝ በህይወቴ የሚለው ውስጧ ላይ በጣም እያስጨነቃት ስለሆነ እንደማያት ከሆነ ሄሉ እኮ መለየት አትፈልግም። ከያብ ስራ ማለት ነው መለየት አትፈልግም ግን ኃይለኛ ፍራቻ ስላደረባት ያንን ፍራቻ ደግሞ መግፈፍ ያለበት ያብስራ ነው። አሁን እኔ ልጅቷ ጋር በቃ ጨርሰናል፣ ምንም ነገር የለብኝም፣ አስረድቻታለሁ የዛን ቀን ምናምን። ይሄ በፍጹም ሊሆን አይችልም። በቃ ህይወታቸው የጀመረው በቪዲዮ ነው አደለ? በቪዲዮ ግዴታ ነው እኮ እንዴ! ያብስራ ግዴታ ነው። በቃ ልጅቷን ማምጣት ግዴታ ነው። ሄሎ ማሳመን ከፈለግ፣ ሄሉ ከአንተ ጋር እንድትቀጥል ከፈለግ፣ አምጣት ልጅቷን በቃ አምጣና ልጅቷ ራሱ በጥፊ መታታለች። ትክክል ነች እንዴ? ማን ስለሆነች ነው የሰው ልጅ መታ በጥፊ የምትመታው? እኔ ራሱ እንዴት እንዳቃጠለች እኛኔ ስታቃጠላት? ስለዚህ አንተ ብቻ ሳይሆን ልጅቷን ማምጣና፣ ልጅቷ ራሱ አጥም ዳኝ ነው ምናምን አይነት ወሬም አወርተ ነበር እኮ ባለፈው፣ ያንን ሁሉ ማስረዳት አለባት። በቃ ልጅቷ ለሄሉ ማለት ያለባት በቃ እኔ ነኝ፣ እኔ ተሳስቼ እንደዚህ ማለት ወደ እኔ የሚመጣ መስሎኝ እሱን ሳያውቅ ላንቺ ደውዬ የነገርኩሽ እኔ ነኝ ብላ በአንደበቷ እንድትሰማ መደረግ አለበት። ያኔ ቅርታ ማድረግ ያለማድረግ የሄሉ ፋንታ ይሆናል ማለት ነው እንጂ አሁንም ድረስ ልዑል በተናገረው ነው ህይወታችን የተበጠበጠ ልዑል በተናገረው ነው ህይወታችን የተበጠበጠው። አንተ ነገሮች ማስተካከል አችልም። እንደ ያብስራ የቤተሰብ ቅርታ፣ እናንተ የአብስራና ሄሉ በአንድ ላይ እንዲሆኑ ትፈልጋላችሁ። እኔም እኮ አልጠላም፣ ግን ግልጽ በግልጽ መሆን አለበት። ነገሮች መስተካከል አለባቸው እንጂ እንዲህ በደፈናው አንድ ድል ሰጪው አንድ ድል ሰጪው አትበሏት ከዚህ የእድል ጀርባ ኮ በጣም ብዙ መዘዝ ሊመጣባት ይችላል። ዛሬ እያያችሁትን አይታችኋል አይደለ? ገፍትሯታል። ነገ ምን ሊፈጠር ይችላል የሚለውም ማሰብ አለባችሁ እኮ። እንደውም ያም ስራ በጣም ኃይለኛ ልጅ ነው ማለት ትዕግስት የለውም። የምሬን ነው። በጥፊውላ ሊማታ ይችላል እኮ ዛሬ ምንም ነገር ሳያደርግላት ማለት ቀለበቱን አውልቃለች። ምንም ነገር የላቸውም። እንደዚህ ካደረገ ነገ በቁጥጥሩ ስር ስትሆን ደግሞ ሌላ ታሪክ ውስጥ በሰው ሕይወት አትፍረዱ፣ ከምሬ ነው ምላቸው። እናንተም አትዘኑባት። ነገሮችን ልክ እንደ ግዳጅ አይነት ነገር እያደረጋቸው ነው ያሉ። እያያችሁ እኮ ነው እያደረገ ያለው ማለት። በግድ የሚሆን ነገር የለም። ቀለበቱን ታደርግ ያለች ታደርግ ያለች እያለ ነበር። ካልፈለገችስ? እሴት ልጅ ደግሞ እንደዚህ አላድ የሆነ ቀስ ባለ መንገድ አታላት ቁልምጥምጥ አድርጋት እንጂ እንደዚህ ከላይ ከታች ሰቃቅላትማ ሊሆን አይችልም በፍጹም የሚሆን ነገር የለም ሄሎ ሻዬ የሆነ ላይክ በቃ ልብሽን የሚያረካ ነገር ካየሽ ይቅርታ ብታደርጊለት ማለት ይቅርታ እኮ አድርጋለታለች ብትመለስ ጥሩ ነው ግን ይሄ እንደዚህ እየፈራች ግቢ አልላትም እኔ በፍጹም ማለት ነው